አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን። ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። ዛሬ ጥቅምት 21 2018 ዕለታዊ የምንዛሬ ዋጋ በጥቁር ገበያ በስንት ሲመነዘሩ አለ እንዲሁም በህጋዊ ባንክ በስንት ሲመነዘሩ አለ የሚሉትን መረጃ አሰናርተን ወደ እናንተ ይዘንላችሁ ቀርበናል። በዛሬው ዝግጅታችንም የ17 ሀገራትን በጥቁር ገበያ ሐዋላ ምንዛሬ ያላቸውን ዕለታዊ መረጃ እንዲሁም በሕጋዊ ባንኮች የስምንት ሃገራትን መረጃ ልናደርሳቸው ሰዓታችንን ጠብቀን ተከስተናል። ከዛ በፊት በትናንትና ውለት የሠራሁላችሁ አንድ ቪዲዮ አለ። ይኸውም መንግሥት ያወጣውን አዲስ አዋጅና አዲስ መመሪያን በተመለከተ ሲሆን በተለይ አሁን ካለው የውጭ ምንዛሬ መጨመር ጋር ተያይዞ የጥቁር ገበያ ሐዋላን ለማጥፋትና ለማዳከም ቁርጥ ውሳኔ ተላልፏል። በተለይ በውጭ ሀገራት ያላቸው ገንዘብን በሐዋላ የምትልኩና የምትልኩ ከሆናቸው ያንን ቪዲዮ መለስ ብላቸው መመልከትና ማየት ይኖርባችኋል እያልኩኝ እንግዲህ በዛሬው እለት የጥቁር ገበያ ሐዋላ ፈጽሞ ለማመን በሚከብድ መልኩ ጅግ በከፍተኛ ሁኔታ ጨምሮ ነው። እንግዲህ ሙሉ መረጃውን ይዘንላችሁ የቀረብ ነው። እናንተም ቪዲዮን ላይክ ላይክ ቻናሉን ደግሞ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራቷን ማብራታችሁን አት ዘንጉ እያልኩኝ ይህንን ቪዲዮ ደግሞ ስትመለከቱት ከየት ሀገር ላይ እንዳላችሁ፣ በተለይ በውጭ ሀገራት ያላችሁ እዚህ ሀገር ነን እያላችሁ በኮመንት አሳውቁን እያልን በቀጥታ ወደ መረጃው የምናመራ ነው የሚሆነው እንግዲህ ክቡራን ተመልካቾቼ በትናንትናው ዕለት አንድ የአሜሪካ ዶላር 171 ብር የነበረ ቢሆንም አዳሩን ፈጽሞ ባልተጠበቀ ሁኔታ ከ9 ብር በላይ ጭማሪ በማድረግ 179 ብር ከ37 ሳንቲም ሲመነዘር 100 የአሜሪካ ዶላር 17937 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። በነገራችን ላይ በባንክም እጅግ በከፍተኛ ሁኔታ ጨምሯል። ወደ መጨረሻ ላይ የማደርሳችሁ ይሆናል። ሌላው የካናዳ ዶላር ነው። በዛሬው እለትም አንድ የካናዳ ዶላር 128 ብር ከ25 ሳንቲም ሲመነዘር አንድ መቶ የካናዳ ዶላር 12825 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 207 ብር ከ46 ሳንቲም ሲመነዘር አንድ መቶ ዩሮ 20746 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት አንድ ፓውንድ ስተርሊ 235 ብር ከ80 ሳንቲም ሲመነዘር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 100 የባህሬን ዲናር 47507 የኢትዮጵያ ብር ሲመነዘር እንደሚውልና ላለፉት ቀናት ከነበረበት እንግዲህ የ31 ብር አካባቢ ጭማሪ አዳሩን አድርጓል ማለት ነው። ሌላው የኳታር ሪያል መረጃን በዛሬ ዕለት የተቀበልንና ያወቅን ሲሆን በዚህም አንድ የኳታር ሪያል 45 ብር 20 ሳንቲም ሲመነዘር 100 የኳተር ሪያል 4520 የኢትዮጵያ ብር ሲመነዘር እንደዋለ ከተለያዩ የመረጃ ምንጮች ለማወቅ ችለናል ማለት ነው። ሌላው የሳውድ ሪያል እጅግ በሚገርም ሁኔታ ጭማሪ በማድረግ 47 ብር ከ90 ሳንቲም ሲመነዘር 100 የሳውድ ሪያል 4790 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ዲርሃም ነው። በዛሬ ዕለትም አንድ የዱባይ ድርሃምን ስንመለከት 49 ብር ከ20 ሳንቲም ሲመነዘር 100 የዱባይ ድርሃም 4920 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናር ናት። በዛሬ ዕለትም አንድ የኩዌት ዲናር እጅግ በሚገርም ሁኔታ እንግዲህ በጣም ጨምሮ 584 ብር ከ69 ሳንቲም ሲመነዘር 100 የኩዌት ዲናር 58469 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬ ዕለትም አንድ የጆርዳን ዲናር 252 ብር ከ90 ሳንቲም ሲመነዘር 100 የጆርዳን ዲናር 25290 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለትም አንድ ኦማር ሪያልን ስንመለከት 466 ብር ከ25 ሳንቲም ሲመነዘር 100 የኦማር ሪያል 46625 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 117 ብር 50 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 11750 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 223 ብር 50 ሳንቲም ሲመነዘር 100 የስዊስ ፍራንክ 22350 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዋን ነው። በዛሬው ዕለትም አንድ የቻይና ዩዋን 25 ብር ከ23 ሳንቲም ሲመነዘር 100 የቻይና ዩዋን 2523 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለትም አንድ የእስራኤል ሽቅል 55 ብር ከ20 ሳንቲም ሲመነዘር 100 የእስራኤል ሽቅል 5520 የኢትዮጵያ ብር ሲመነዘር እንደሚውል እንግዲህ ከዌብሳይቱ አንብበን ወደ እናንተ አድርሰናል ማለት ነው። አሁን ደግሞ ከህጋዊ ባንኮች መካከል በከፍተኛ ሁኔታ በምንዛሬ ዋጋ ተመን የሚታወቀው ሮሃ ፎሬክስ እንግዲህ ጭማሪ አድርጓል። በዛሬው ዕለትም በዚህም አንድ የአሜሪካ ዶላርን 171 ብር ከ02 ሳንቲም ገዝቶ 174 ብር ከ44 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን ስንመለከት 217 ብር 55 ሳንቲም ገዝቶ 221 ብር ከ90 ሳንቲም እየሸጠ ይገኛል። ዩሮን ስንመለከት 192 ብር ከ20 ሳንቲም ገዝቶ 196 ብር ከ04 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን ስንመለከት 201 ብር ከ45 ሳንቲም ገዝቶ 205 ብር ከ48 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን ስንመለከት 46 ብር ከ05 ሳንቲም ገዝቶ 46 ብር ከ97 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን ስንመለከት 44 ብር ከ97 ሳንቲም ገዝቶ 45 ብር ከ87 ሳንቲም እየሸጠ ይገኛል። የቻይና ይዋንን ስንመለከት 22 ብር ከ40 ሳንቲም ገዝቶ 22 ብር ከ85 ሳንቲም እየሸጠ እንደሚገኝ የሩሃ ፎሪክስ ዕለታዊ ምንዛሪ ዋጋ ተመን ይህንን ይመስላል ማለት ነው። በዛሬ ሁለት እንግዲህ የጥቁር ገበያ ሐዋላ እጅግ በሚገርምና በሚደንቅ ሁኔታ ጭማሪ ማድረጉ እንግዲህ ብዙዎቻችንን ስጋት ውስጥ የሚጥል ነው። በተለይ ከሰሞኑ እጅግ በከፍተኛ ሁኔታ ይቀንሳል የተባለለት የጥቁር ገበያ አዳሩን እንግዲህ ሙሉ በሙሉ መቀያየሩ በተለይ ከመንግስት ጋር የሚወሰዱ የተለያዩ አይነት እርምጃዎች እንግዲህ ሊያስቆሙት አልቻለም። ፈጣሪ ሐዋላን ያጥፋልን እያልኩኝ በዛሬ ዕለት እንግዲህ ዕለታዊና ወቅታዊ የምንዛሬ የዋጋ ዝርዝርን በተመለከተ በጥቁር ገበያ ያለውን እንዲሁም ከባንኮች መካከል ያለውን በንጽጽር ወደ እናንተ አደርሰናል ማለት ነው። ቪዲዮውን ላይክ ላይክ ሸርሸር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለዛሬ ያስኩላችሁ መረጃይን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ።